ሰላም፣ ጤና ይስጥልን ያገው ሚዲያ አድማጭ ተመልካቾቻችን። አገው ሚዲያ ዛሬም እንደ ትላንቱ ሁሉ ትኩስና ታማኝ መረጃዎችን ይዞላችሁ መጥቷል። ክብራትና ክቡራን ዩቲዩብ ቻናላችን ሰብስክራይብ፣ ላይክ እና ሼር በማድረግ የቤተሰባችን አባል እንድትሆኑ እንጋብዛለን። በዛሬው ቆይታችን ራሱን የአማራ ፋኖ ነው ብሎ የሚጠራው ኃይል በመላው አገው ሕዝብ ላይ እያደረሰ የሚገኘውን ግፍና በደል በጥልቀት እንቃኛለን። አብራችሁን ቆዩ። ባለፉት ዓመታት በአገው ሕዝብ ላይ የተፈጸመው የሰብአዊ መብት ጥሰት በዓለም ውስጥ ከተፈጸሙ ግፎች ሁሉ እንደሚበልጥ እንጂ እንደማያንስ አካባቢው ሰዎች ይናገራሉ። ሰው አገው በመሆኑ ብቻ በቁሙ ቆዳው ተገፏል። በአሰቃቂ ሁኔታ በፕላስቲክ እንዲጠበስ ተደርጓል። አገው በመሆናቸው ብቻ ህልኋ ሳይቀምሱ ከአንድ ሳምንት በላይ ተሰቅለው ተገርፈዋል። ሰው በደቦ ፍርድ በአደባባይ በቡድን ሲገደል ታይቷል። ይህ ሁሉ የሚሆነው ደግሞ የተም ሳይሆን በአማራ ክልል በአዊ ብሔረሰብ ዞን አየሁ ጓጉሳ ወረዳ እሁዲት ከተማ ዚገም ወረዳ ሶሪትና በጃዊ ወረዳ ነው። ይህንን ግፍና በደል ደግሞ አንድም የሚመለከተው አካል አልገለጸም። አንድም የሚዲያ አካልም አላሳወቀም። በጥይት በየቀኑ የሚያልቁትን ደግሞ ቤት ይቁጠራቸው። ራሱን የአማራ ፋኖ ብሎ የሚጠራው ፀንፈኛው ቡድን በአገው ሕዝብ ላይ ታሪክ ይቅር የማይለውን ግፍና በደል በሁሉም የአማራ ክልል አካባቢዎች እንደፈጸመ የአገው ህዝብን ጉዳይ በቅርበት የሚከታተሉ አካላት ለአገው ሚዲያ እያረጋገጡ ይገ ኛል። አገው በመሆናቸው ብቻ በሁሉም የአማራ ክልል አካባቢዎች በጽንፈኛው ቡድን ከሰላም አስከባሪ እስከ አርሶ አደር ከፖለቲከኛ እስከ ሃይማኖት አባት ከህፃን እስከ አዋቂ ከነፍሰ ጡር በሆስፒታል ውስጥ ተኝቶ እስከሚታከም ድረስ በአሰቃቂ ሁኔታ ተረሽነዋል። ሁሉም ግፍና በደል የተፈጸመባቸው አገዎች ሀብት ንብረታቸውን የተዘረፉት ከቤት ንብረታቸው እንዲሁም ከቀያቸው የተፈናቀሉት የተገደሉትና ያለቁት ንፁሃን ሰዎች አንድም በደለኛ አይደሉም። ሁሉም ሰርቶ የሚበላ የማንንም መብት የማይነካ እንደነበር ላገው ሚዲያ ድርጊቱ ከተፈጸመባቸው ቦታዎች ገልጸዋል። ፋኖ ንፁሃን ሰዎችን እየገደለ ንብረታቸውን እየዘረፈና የግፍ ግፍ እየፈጸመ ነጻነት ታጋይ መምሰል ስህተት ነው የሚሉት እነዚህ የአገው ሚዲያ ምንጮቻችን ጣት እየቆረጡ የወርቅ ቀለበት ይወስዳሉ። እኛ የተሰቃየው አገዎች ስለሆነን እንጂ ወንጀለኞች ስለሆነን አይደለም ሲሉ የፋኖን ጫፍ ወጣ። በአገው ህዝብ ላይ የሚፈጸመውንና የተፈጸመውን ግፍ በመግለጽ አንድም የክልሉ ይሁን ብሔራዊ ሚዲያ አንድም ቀን ሳይዘግብ መቅረቱ፣ እንዲሁም ከዞን አመራር እስከ ፌዴራል ያሉ ባለስልጣናት የአገውን ህዝብ ሰቆቃና ችግር አለመጠየቃቸው በእንቅርት ላይ ጆሮ ደግፍ አድርጎብናል ሲሉ መንግስትንና ሚዲያን ተችተዋል። ፋኖ ያገው ህዝብ በብዛት ከሚኖርባቸው አካባቢዎች ከጎንደር ቋራ እስከ ኢናባራ፣ ከዋግምራ ሰቆታ እስከ በለሳ፣ ከመተከል እስከ አይከል፣ ከዳሞት እስከ አዴት፣ ከባህር ዳር እስከ እንጅባራ ፋኖ እንደሚለው ከሆነ አገው ካልጠፋኛ መኖር አንችልም ታሪክም የለንም በሚል ነው የጨፈጨፉት ሲሉ ከሞት የተረፉ አገዎች ለአገው ሚዲያ ገልጸዋል። በጃዊ ወረዳ በግፍ ንፁሃን ሲገደሉ የሚጠይቅ የለም። ሬሳው በቡልዶዘር ሲቀበር የሚጠይቅ የመንግስት አካልና የሰብአዊ መብት ተሟጋችም አልተገኘም። የሞቱትን እጅና እግራቸውን ሲቆርጡ በርካታ ጊዜ በተለያዩ ግለሰቦች በማህበራዊ ትስስር ገጻቸው ሲበትኑ የሚታወስ ጉዳይም ነው። ፋኖ ባገው ህዝብ ላይ የሚፈጽመው ግፍ ለዘላለም የሚረሳ አይደለም የሚሉት እነዚህ አገው ሚዲያ ምንጮቻችን ሰርቶ ከመብላት ውጭ ምንም የማያውቁ ወንድሞቻቸው እንደተረሸኑባቸውም ገልጸዋል። እነዚህ አገው ሚዲያ ምንጮቻችን ከአንድ ዓመት ከዘጠኝ ወር በፊት በክልሉ መንግስት አማካኝነት ህገወጥ ካርታ ተሰርቶ ለተማሪዎች መቅረቡና በአገው ህዝብ ላይ በክልሉ መንግስት ጭምር ከበጀት ድልድል ጀምሮ ችግር እንዳለ በተደጋጋሚ ህዝቡ የጠየቀ ሲሆን ውስጥ ጡን አስቀድመው ገና እናጠፋችኋለን እንዲሁም እንገድላችኋለን እያሉ ይዘቱባቸው እንደነበር አስረድተዋል። እንዳቀዱትና እንደፎከሩት ሁሉ በየጊዜው ጃዊ ወረዳና የሁጓጉሳ ወረዳ ሁሌም ጭፍጨፋቸውን ከማካሄድ ባለፈ የማይረሳ በደልና ታሪክ ይቅር የማይለውን ግፍ እየፈጸሙ እንደሚገኙም ገልጸዋል። አሁንም ቢሆን ከእኛ በላይ ማንም የለም ሲሉ ይስተዋላሉ። የክልሉ መንግስት በመኪና ጭኖ አየሁ ጓጉሷ ወረዳ ሲያስገባ ነበር። የፌዴራል መንግስቱ እስካሁን ምንም ያደረገው ነገር የለም። በመከራ ውስጥ ያለፉት ንጹሃንም ከሞት መንጋጋ ወጥተው በነጻነት መኖር አልጀመሩም። አሁንም ከፍተኛና ከዚህ ባሰ ግፍ ለመፈጸም ተዘጋጅተዋል ሲሉ የሚመለከተው አካል እንዲደርስላቸው እነዚህ የመረጃ ምንጮቻችን ጠይቀዋል። ሌላው ቀደመውንና ያሁኑን እያነጻጸሩ ሲነግሩን የሞቱት ወንድሞቻችንና እህቶቻችን እግዚአብሔር ነፍሳቸውን ባጸደግነት ያስቀምጠልን እንጂ በመሥዋዕትነታቸው ብዙ የተማርንባቸው በባዕድ መመራትንና በራሳችን ወንድሞች መመራትን ልዩነቱን አይተንበታል። በወንድሞቻችን ደምና በማንነታችን የተጫወተውን ሁሉ ማወቅ የቻልን ስንሆን ነጻነትን በነጻ እንደማይገኝ ሁሉም አገው ያወቀበት ጊዜ መሆኑን በመግለጽ የወከልነው የክልል ምክር ቤትም ይሁን የህዝብ ተወካዮች ምክር ቤት አባላትም የእኛን መሰደድና የከተሞቻችንን ውድመት ለሚመለከተው አካል አላሳወቁም ካሉ በኋላ ያለምንም ክፍያ ለሕዝባቸው መብት የሚታገሉ እንዲሁም የታሰሩና የተፈናቀሉ መኖራቸውን ገልጸዋል። ያሳለፍነው መከራ የከፋ ነበር፣ የሚመጣው ደግሞ መንግሥት በአስቸኳይ መፍትሄ የማይፈልግ ከሆነ የባሰ ይሆናል የሚሉት እነዚህ የመረጃ ምንጮቻችን የሞትንለትና የተሰደድንለት ባህላችን እንዲሁም ማንነታችን በእጃችን የሚሆነው በነፃ ሳይሆን ከፍተኛ ዋጋ ተከፍሎበት ራስን በራስ ማስተዳደር ስንችል ነውም ብለዋል። ነፃነትን ከማጣት ህይወትን ማጣት የተሻለ እንደሆነም ገልጸዋል። በአገው ህዝብ ላይ በተፈጸመው ግፍ የተበደሉት ካሳ አልተካሱም፣ በዳዮችም አልተከሰሱም። የበደሉትን ቅጣት አላገኙም። ይህ ደግሞ ብዙዎችን ያስቆጫል፣ ለነጻነት እንድንነሳ ሞራል ይሰጣል። ፍትህ የምንለው በነጻነት መኖርን፣ በነጻነት ሰርተን መግባትን፣ ትጠፋላችሁ መባላችን ቀርቶ በነጻነት በራሳችን ቋንቋ መዳኘትና እኛን በሚመስል መሪ መመራትን፣ ራስን በራስ መወሰን መሆኑን መንግሥትና ሁሉም ሰላም ወዳድ ማህበረሰብ እንዲያውቅልን እንፈልጋለን ሲሉ በአጽንኦትም ገልጸዋል። እነዚህ አስተያየት ሰጪዎች ያገውን እውነት ማንም ያውቃል። አይደለም የሟቸው ወገኖች ራሳቸው አገው አገው እንጂ እነርሱ እንዳልሆኑ ራሳቸው ይረዳሉ። በውሸት የተከለለው ካርታም የእነርሱ ሆኖ እንደማያውቅ ልባቸው ያውቃል። መገዳደል እንዳይኖር ያገውን እውነት ማክበርና መቀበል ይገባልም ብለዋል። ማንነታችንም በሕጋዊ መንገድ መከበር ይገባዋል። ማንነትን ከመነጠቅ ራስን ማጣትና ሕይወትን መነጠቅ ይሻላል ሲሉ መጪውን ስጋት ጭምር ገልጸዋል። በሁሉም ያገው አካባቢዎች ላይ የተፈጸመው የዘር ጭፍጨፋ ፋኖ በአደባባይና በግልጽ ከፈጸመባቸው የዘር ጭፍጨፋዎች በጃዊ ወረዳ ሁለት መቶ አርባ ሰባት ያገውና የጉምዝ ብሔረሰቦች ጅምላ ጭፍጨፋ አንዱ ነው። አየሁ ጓጉሳ ወረዳ፣ ጃዊ ወረዳና ቻግኒ ከተማ አስተዳደር ላይ አገዎች በአብዛኛው በዘራቸው ብቻ ተመርጠው ተጨፍጭፈዋልም ብለዋል። በአገው ሕዝብ ላይ የተፈጸመው ጭፍጨፋ በአብዛኛው ታቅዶበት የተደረገ ነው። በቅማንት አገው፣ በዋግምር አገው፣ በጎጃም አገው እና በመተከል አገዎች ላይ የተፈጸመው ጭፍጨፋ ፖለቲከኞች፣ የጸጥታ ኃላፊዎችና የደህንነት ሰዎች አቅደው በጀት አዘጋጅተውና ስልጥነው ስምሪት ሰጥተው ተሽከርካሪ አዘጋጅተውና ዝርዝር መረጃ ይዘው በተጠና መንገድ የፈጸሙት ይሆናል። የአማራ ባለሥልጣናት አውቀውትና ፈቅዶ ያደረጉት የዘር ማጥፋት ወንጀል ነው የሚል ግምት በማስቀመጥ ምክንያቱንም ሲገልጹ የክልሉ መንግስት ባገው ሕዝብ ላይ የሚደርሰውን ግፍ በቸልታ መመልከቱ ዋናው ጉዳይ እንደሆነም ገልጸዋል። ባገው ሕዝብ ላይ በሁሉም አካባቢ የተፈጸመው ግፍ ለዘላለም ባገው ሕዝብ ዘንድ የሚታሰብ የሚዘከርና ጊዜው ደርሶ ማንነታችን ሲረጋገጥ ግፍ የተፈጸመባቸው ቅናቶች እየታሰቡና እየተዘከሩ በግፍ ለተገደሉት ንጹሐን ደግሞ ሀውልት የሚቆምላቸው መሆኑን በመረዳት ሁሉም አገው አሁን ፋኖ ለተዘጋጀው ሁለተኛ ወረራ ጥንቃቄ ማድረግና ለሚመለከተው አካል በሚችለው አቅሙ ሁሉ ማሳወቅ አለበት ሲሉም ገልጸዋል። ክብራትና ክብራና አብራችሁን ስለቆያችሁ እያመሰገንን አገው ሚዲያ የሚለው ዩትዩብ ቻናላችን ሰብስክራይብ፣ ላይክ ና ሼር በማድረግ የቤተሰባችን አባል እንድትሆኑ እንጋብዛለን። በቀጣይ ፕሮግራም እስከምንገናኝ መልካሙን ሁሉ ተመኘን።